ብስሚላህ ረህማን ራሂም ለመልሶች ለአስር ደቂቃ በእርግጥ ጥያቄዎች ግልጽና ፍንቱ ያሉ ቢሆንም መልስ ሊሰጠኝ አልቻለም። በሚገባ ለመልስ ድጋሚ የማነሳል ፖይንቶች አሉ። አጠቃላይ ሶስት ፖይንቶችን አጠር ባለ መልኩ ለማንሳት ወዳለው። አንደኛ አዳምና ሔዋን በገነት ፍጹም ነበሩ የሚል ነገር አንስተሃል ይሄን ነገር ኬት እንዳመጣው አላቅም ያመጣው መረጃ ካለ ብትጠቅስ ፍጹም እንደነበሩ በገነት በነበሩበት ሰአት ላይ ሌላው ደግሞ ፍጹም ቢሆኑ ኖሮ አዳምና ሔዋን ለምንድን ነው እግዚአብሔር እግዚአብሔር ያስጠነቀቃቸው እንግዲህ ፍጹም የሆነ አካል ለእርሱ ግሳጼን አያስፈልገውም ፍጹም የሆነ አካል ማለት ነው ስለዚህ ፍጹም ከሆኑ ለምን ግሳጼ ያስፈልጋቸው ለምን እግዚአብሔር ገሰጻቸው ለምን ምን ብሎ መልካምንና ክፉን ከሚያስታውቀው ዛፍ እንዳትበሉ ብሎ አዟቸው ነበረ ስለዚህ ይሄንም ዛፍ እንዳትበሉ ይሄንን ዛፍ በበላችሁ ጊዜ ሞትን ይሄን ፍሬ በበላችሁ ጊዜ ሞትን ትሞታላችሁ ብሏቸው ነበረ ስለዚህ አንተ አዳምና ሔዋን በገነት በነበሩበት ሰዓት በገነት በነበሩበት ጊዜ ፍጹም ነበሩ የሚል ነገር አስታል። ስለዚህ ፍጹም የሆነ አካል ደግሞ ግሳሴ አያስፈልግም። ፍጹም የሆነ አካል ምክር አያስፈልገውም። ፍጹም የሆነ አካል የሚያሰጋው ነገር አያስፈልገውም። ሆኖም ፍጹም ስላልነበሩ ምን አለ እግዚአብሔር አስጠነቀቃቸው ከዚህ ጋር ምክንያቱም የመሳሳት እድላቸው የሰፋ ነውና የሰው ልጅ እስከሆኑ ድረስ ማለት ነው። ሌላው ደግሞ የሃጢያት መወራረስን የሃጢያት መወራረስን በተመለከተ እሺ፣ ወንድም ካሚል እንግዲህ የጠየቀኝን ጥያቄ በተሰጠን ጊዜ በአምስት ደቂቃ ውስጥ ለመመለስ ልሞከር። የመጀመሪያው ምንድን ነው አዳምና ሔዋን በገነት ፍጹም ነበሩ ብለሃልና ምንድነው? መረጃ ብለ ጠይቀኛል። መረጃ ይሄ ምንድነው? እግዚአብሔር ፍጥረታቱን ሲፈጥር፣ በተለይ ደግሞ ሰውን ሲፈጥር ፍጹም አድርጎት ነው የፈጠረው። ምክንያቱም እንከን እንዲኖረው አድርጎ ጉድለት እንዲኖረው አድርጎ ከፈጠረውማ የእግዚአብሔርን ፈጣሪነትም ያጠራጥራል። እነርሱም በኋላ ለሚሳሳቱት መሳሳት፣ ለሚያጠፉት ጥፋት ተጠያቂ የሚሆኑበት አግባብ የለም። ምክንያቱም ጉድለት እንዲኖራቸው አድርጎ ከፈጠረ በኋላ ለፍርድም አይመችም። እርግጥ ይገባኛል፣ ለአንተ ከእስልምና ኮንቴክስት አንፃር ነው እያየኸው ያለኸው። ምክንያቱም ቅድም በጠቀስኩልህ ሀዲስ ላይ ሳይሻል ቡሃሪ ቅጽ አራት መጽሐፍ አምሳ አምስት ቁጥር ስድስት መቶ ሀያ አንድ ላይ ሙሳና አደም በተከራከሩ ጊዜ ሙሳ አንተ አባታችን ነህ አደም ሆይ፣ ነገር ግን ጉዳተኞች አደረከን ከገነቱም እንድንወጣ ምክንያት ሆንከን ብሎ ሲወቅሰው አደምም ብሎ መልሶለታል፣ ሙሳ ሆይ አንተ መጽሐፍ ተሰጥቷል፣ ነገር ግን አላህ ራሱ እኔ ከመፈጠሪ አርባ ዓመት አስቀድሞ የወሰነብኝን ነገር እንዴት በዚህ ጉዳይ ተወቅሰኛለህ? ብሎ እንደመለሰለት ተጽፏል። ስለዚህ በእስልምና አነጋገር አስቀድሞ አላህ ገና አዳም ከመፈጠሩ ስንት ዓመት ቀደም ብሎ እንደሚሳሳት ከገነት እንደሚባረር ነግሮታል። ወይም ደግሞ ወስኖበታል። ስለዚህ ያ የተወሰነው ነገር ነው እየተተገበረ ያለው ነው። አፈጣጠሩም ጉድለት እንዳለው ያሳያል። የእኛ አምላክ ግን የፈጠረን እንደዛ አይደለም፣ ፍጹም አድርጎ ነው። ለምሳሌ የፍጥረት መጽሐፍን ወይ ዘፍጥረት ምዕራፍ አንድን ስታነብ እግዚአብሔር በስድስት ቀን ፍጥረታትን ሁሉ ሲፈጥር ማታም ሆነ ጠዋቱም ሆነ አንድ ቀን እግዚአብሔር የፈጠረውን ፍጥረት ሁሉ አየ፣ እነሆ መልካም ነበር ይላል በሁለተኛውም ቀን እንደዚሁ መልካም ነበረ። በሶስተኛውም ቀን መልካም ነበር ይልና፣ በመጨረሻው ፍጥረት በስድስተኛው ቀን ሰውን ከፈጠሩ በኋላ ምን ይላል? እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን ይላል። ስለዚህ የፍጥረታቱን ማዕረግ ከመልካም ወደ እጅግ መልካም ያሳደገው ሰውን፣ ለምን እጅግ መልካም ተደርጎ ስለተፈጠረ ማለት ነው። ለዚህ ነው ነቢዩ ዳዊት በመዝሙር መቶ 138 ላይ ምን ብሎ ተናገረ? ግሩምና ድንቆኝ የተፈጠረ ያለውን አመሰግናለሁ አለ። ግሩም ድንቅ፣ እጹብ፣ ፍጹም፣ ንጹህ አድርጎ ነው የፈጠረው። ለዚህ እኮ ነው በኋላ ሲሳሳት እግዚአብሔር የፈረደበት። በክርስትና እና እንደ መጽሐፍ ቅዱስ እይታ ይሄ ነው ፍጹም ከሆኑ ለምን ገሰጻቸው ብለናል። መች ገሰጻቸው? ካጠፉ በኋላ ነው የተገሰጹት። መጀመሪያ ትዕዛዝ ነው የሰጣቸው። ክፉና ደጉን ከምታሳወቀው አዛፋ አትብሉ ነው ያላቸው። ለምንድን ነው? በሰማይ ከሰማይ በታች ባለው ፍጥረታት ሁሉ ስለተሾሙ የባህራቶችንና የሰማይ ወፎችን በምድር የሚንቀሳቀሱት እና አራዊት ሁሉ ግዙ ስለተባሉ ከእነርሱ በላይ ሌላ ኃያልና ፈጣሪ ጌታ መኖሩን እንዲያውቁ ከገነት ዛፎች ሁሉ ብሉ ከዚህኛው ግን አትብሉ ብሎ ትዕዛዝን ሰጣቸው። በዛ ምክንያት ተሳስተው እንደወደቁ እና ያለን አንተ እንዳልከው የመሳሳት እድላቸው ሰፊ ነው የሚለው ነገር ብዙም ተቀባይነት ያለው አይደለም። ለዚህ ነው እግዚአብሔርም የፈረደባቸው። አንተ እንደገለጽከው በእስልምና አዳምና ሔዋን በደሉ ወዲያውኑ ከገነት ወጡ፣ ነገር ግን ወዲያው ምሕረትን ተቀበሉ ብለሃል። ይሄ ትንሽ አነጋጋሪ ነገር ነው። ምናልባት እንደው ውይይታችንን ወደ ቁራን እንዳይወስደው እንጂ እዚህ ላይ ልብ ማለት ያለብህ ለምሳሌ ሱራ ምዕራፍ ሁለት ከቁጥር 35 እስከ 36 ላይ አላህ አዳምን ምን ይለዋል አዳም ሆይ አንተ ከነ ሚስት በገነት ተቀመጥ ከርሷም በፈለጋችሁት ስፍራ በሰፊው ተመገቡ ግን ይህችን ዛፍ አትቅረቡ ከበደለኞች ትሆናላችሁ ትሆናላችሁና አለን ይላል እንግዲህ ቁጥር 35 ላይ የተገለጸው ያለ ሐሳብ ምንድነው አዳም ከነ ሚስቱ በገነት እንዲቀመጥ ነው እቅዱ ከእርሷን በፈለጉት ስፍራ በሰፊው እየተመገቡ እንዲኖሩ ይቺን ዛፍ ግን እንዳይቀርቡ ያለ ውሳኔ ነበረ። ይሄ የአላህ ውሳኔ ነው። ቁጥር ሰላሳ ስድስት ላይ ግን ምን ይላል? ከእርሷም ሰይጣን አዳለጣቸው ይላል። ሰይጣን አዳለጣቸው በውስጡም ከነበሩበት ድሎ ታወጣቸው ከፊላቸውም ለከፊሉ ጠላት ሲሆኑ ውረዱ፣ ለእናንተም በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መጣቀሚያ አላችሁ አልናቸው ይላል። ይሄ ምንን ያመለክታል? ወገኔ አላህ በገነት ከሚስቱ ጋር አዳም እንዲቀመጥ በሰፊውም እንዲመገቡ እቅድ ይዞ ሳለ ሰይጣን መጣና አዳለጣቸው። ያን ጊዜ አላህ ተቆጣና ከሄደን ገነት አባረራቸው። በምድርም ላይ ተቀመጡ አላቸው። ምን ያመለክታል? ሰይጣን ሲያሳስታቸው እንደፈረደባቸው ነው። ይህንን ነው የሚያመለክተው። አንተ ግን ይቅር ብሏቸው አልቃል። ይቅር ካላቸው ለምን ወደ ቀደመ ሰፍራቸው ያለፈውን በደል መርሳት ከበደሉ በፊት ወደ ነበረው ክብር ወደ ነበረው ወዳጅነት መመለስ ማለት ነው። አለበለዛማ ፌዝ ነው። አይ ወንድም ምኑ ሙሉ ለሙሉ ይቅር ካላቸው ወደ ኤደን ገነት መመለስ ነበረባቸው። አልመለሳቸውም። እንደው ምንድን ያላቸው ከፊላቸው ለከፊሉ ጠላት ሲሆን፣ ውረዱ ለእናንተ በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መጣቀም ያላችሁ እንላችሁ። ይሄ የፍርድና የቁጣ ማረጋገጫ እንደሆነ ነው የምንገነዘበው ገነዘበው ወንድሜ። ስለዚህ አላህ ይቅር ብሏቸዋል ወዲያው ምሯቸዋል የሚለው ነገር ከውጤቱ ስናየው ያን ያህል ተቀባይነት ያለው አይመስለኝም። እንግዲህ ደቂቃዬ አልቋል። የቀሩትን ነገሮች እንደ እግዚአብሔር ፈቃድ በሌላ እንትን ላይ እንመለሰባቸዋለን።